ቆም ያለው ህመም ታቅፌ የሩቅሰው ባይተዋር ሆኜ ቁጭቴን ጉያ ያኑሬ ኑራምባው መሃል መነኜ። ሰላም አለይኩም ወረህመቱላህ በረካቱሁ። ወደ ቲክቶክም የፌስቡክም የኢንስታግራምም ፔጅ ተከታታዮቻችን እንዴት ናችሁ? አልሐምዱሊላህ ረብ ዓለሚን ዛሬ አንድ ትልቅ ሰርፕራይዝ አለን። ያው ከወንድሜ አህመድ ኑርዬ ጋር ነው የምንገኘው። እዚህ ቤት ወይም እዚህ ኒው ሆፕ ሪል ስቴት ነው የምንገኘው። እንግዲህ ስለ ጉዳዩ አብራችሁ ተከታተሉ ማለት ነው። ክብራትና ክብራን ያው እንግዲህ ወደ ውስጥ እየገባ ነው። ቤቱ ይሄ ነው። ህንጻው እንግዲህ መንገድ ዳር ነው ያለ። ነው ይሄ ዋናው መንገድ ነው። ይሄ ደግሞ ኒው ሆፕ ሪል ስቴት ነው። ኢንሻአላህ ወደዛ ይሄድ ብስሚላህ ራህማን ረሂም አሰላሙ አለይኩም ወረህመቱላሂ ወበረካቱ። ክብራትና ክብራን አድማጭ ተመልካቾቻችን ዛሬ እንግዲህ የምንገኘው ሰርፕራይዝ ነው አ የደስታ ቀላይነን ያለ ነው አልሀምዱሊላህ ረብል ዓለሚን ዛሬ በወንድማችን የሙሀመድ ሰዒድ ባለቤት ቤት በልጆቹ ቤት በደስታ ነው የምንገኘው። አልሀምዱሊላህ ረብል ዓለሚን ኩሉ ነፍሲን ዛይቀትል ሞት። ሁላችንም ወደ አኼራ እንሄዳለን ተራችንን ጠብቀን። ግን እኛ ለጊዜው እዚ በህይወት ኖረን ለወንድማችን ከእናንተ ከወዳጆቹ ከማህበረሰቡ ከአድናቂዎቹ በራሳችሁ በማህበረሰቡ ተነሳሽነት የሆነ ነገር ማድረግ አለብን፣ ፍቅራችንን መግለጽ አለብን በሚል አካሄድ እጅግ የአማረ እንቅስቃሴ ተደርጎ ነበር። አጋጣሚ እኔ ሀዘን ላይ ነበርንና የተወሰኑ ሰዎች ጀመሩት። ተጀመረ፣ ጥሩ ነበር። ከዛ በኋላ እኛም ቀጠል ነው። ሁሉም የማያውቀውም የሚያውቀውም አለቀሰ፣ አዘነ፣ የቻለውን አደረገ። እኛ እንዳውም በሁለት ቀን በሶስት ቀን ይበቃል ብለን አቆም ነው። እጅግ በጣም የአማረ እኛ የተመታታብን ጊዜ ነበር። ፍቅርም ምንም፣ ሀዘንም ደስታም፣ ብዙ ነገሮች ነበሩና ወንድማችን ከመቃብር በላይ ትልቅ ስራ ሰርቶ ነው ያለፈው። አላህ ይማረው፣ አላህ ይማረው፣ እኛንም አላህ ይማረን። በአሁኑ ሰዓት የምንገኘው በስርዓት ለመንገድ ነው እንደምታውቁት ያው ቃል የገባ ነው፣ ለእናንተ የተደረገውን ነገር ለማሳወቅ ነው። ያኔ በእህታችን በአካውንት ነበር ገንዘብ እንዲሰበሰብ ያደረግ ነው። እኛ የሚዲያውን ስራ ሰራን። ከዛ እንደተዘጋ ኮሚቴዎች ተመርጠው ነበር፣ ኡስታዞች፣ ትልልቅ ሰዎች። እነዚ ኡስታዞች ደግሞ ማስፈጸም ላይ ስራውን ተንቀሳቅሰው በጥሩ ሁኔታ፣ በአማረ ሁኔታ እጅግ ውብ የሆነ ቦታ ለልጆቹ ትምህርት ቅርብ የሆነ ሶስት መኝታ የሆነ መቶ ሰባ ካሬ በጣም ያማረ ሊፍት ያለው ግቢ ያለው ሁሉ ነገር የተመቻቸ ቤት ገዝተው ልጆቹ ከደሴ መጥተው ትምህርታቸውን እንዲጀምሩ አድርገውልናል። እጅግ በጣም ተደስተናል። እንግዲህ እንደምታውቁት ያኔ ማህበረሰቡም የተወሰኑ ሰዎችም ሙስታዞችም ውጤቱን አሳዩን እያሉ ባሉበት መሰረት ይሄው ዛሬ ውጤቱን ይዘን መጥተናል። ይህም ብቻ አይደለም፣ ለእናት ለመሀመድ ሰዒድ እናትም ደሴ በጣም ያማረ የመኖሪያ የሚሆናቸው መጦሪያ የሚሆናቸውን ቤት ተገዝቶላቸዋል። እንደዚሁ እጅግ በጣም ያስደስታል። እኛ በጣም ተደስታ፣ በእናንተ በማህበረሰቡ ተደስተናል። ወደ እናንተ ይህን ይዘን መምጣት ስላለ ወንድማችን አብዱራህማን የነጃት የታችን ነጃት ወንድም ነው። እሱም ደግሞ የተወሰነ ሀሳብ ይሰጣል። እንሻላ ልናመሰግን የመጣ ነው ዛሬ አልሐምዱላህ ረብ ልዓለሚን። አጠቃላይ ሀሳቡን አህሜ አንስቶታል። ብዙ የምጨምረው ነገር የለም። ይሄ እናንተ ውጤት ነው። በእርግጥ ከመጀመሪያ ጀምሮ የዚህን የቤቱን ሀሳብ ከቤተ ከነሱ አልመጣም ሀሳቡ እንዲያደርጉልን አላሉም። እኛንን ሀሳቡን ይዘን መተን የተቀበሉ እናንተ ካሰባችሁት ብለው ነው እንጂ ዚህ ቤት ይገዛ አይነት ጥያቄ ከሙሀመድ ሰዒድም ከነጁን ቤተሰቦች አልመጣም ያ ጥያቄ ሀሳብ ነበር። ሀሳቡን አቀርብንና ያው አልሐምዱሊላህ ለዚህ ውጤት በቅተናል። አልሐምዱሊላህ ሁሉም ነገር ሳህል ሆኗል። የውጤታችሁ ነው። እናንተም ደስ ይበላችሁ። ቤቱን በጣም የሚያምር ነው ብዙ ያው ሴኩሪ የሆኑ ማለት ፕራይቬሲ የሆኑ ነገሮች ስላሉ ነው እንጂ በጣም የሚያምር ቤት ውስጥ ነው ያለ ነው። ልጆችም ትምህርት ቤት ጀምረዋል። አልሐምዱሊላህ አሁን ጥሩ ሰዓት ላይ ነው የምንገኘውና ሳና መሰግን ማለፍ ስለሌለብን ና በቃላችን መሰረት ቤቱን ከገነባን በኋላ ከሰራ በኋላ ውጤቱን እናሳውቃቸዋለን ባለው መሰረት መጥተናል ማለት ነው። ይኸው ያለው ቢስሚላህ፣ ሰላት ሰላም አላ ረሱሉላህ። ያው እንግዲህ ወንድሞቻችን መጥተው አይተዋል። ለተደረገው ነገር እንግዲህ ከትንሹም ከትልቅም ድረስ ያደረጋችሁ ወንድሞቻችን እህቶቻችንን ጀዛኩሙላሁ ኸይር፣ እሷም በሷም ስም ቤተሰባችንም ስም ጀዛኩሙላሁ ኸይር ብለናል። እንግዲህ ሰላም አለኩም እንጂ አመስግናለሁ ከሚገባው ላይ ለማህበረሰቡ ሁሉ ያያርግሽ ነው። ደስተኛ ነች። አላህ ያክብርልን። እንወዳቸዋለን እና እናከብራቸዋለን። ከዚህ በኋላ ያው ዱአን እንደራረግ ዘግተናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።